ነጻ መጦር ኦነጦ ብሎ ራሱን የሚጠራው መንግስት ሻኔ እያለ የሚጠራው ይል በቤኒሻንጉል ጉሙዝ ክልል በመተክል ዞን ቡለን ከተማ መቆጣጠሩን የአካባቢ ነዋሪዎች ገለጹ። በዘገባውም ጉሙዝ ክልል በበርበርና በድባጤ የሚባሉ አካባቢዎች የሚኖሩ ዜጎች ሚን ዜና እየተጠናከረ ባለበት ሰዓት የእውነቱ ታጣቂዎች በከተማው በከተማቸው ውስጥ ወረራ እንደፈጸሙም እየሆነም ተናግረዋል። የአካባቢ ነዋሪዎች ለዛ ሀበሻ እንደገለጹት ባለው የጸጥታ ችግር የተነሳ በርካታ ሰላማዊ ሰዎች ላይ ጉዳት እየደረሰ ነው፣ የሚመለከተው አካል ይድረስልን ብለዋል። በአካባቢዎቹ የመንግስት ታጣቂዎች የሉም የሚሉት ነዋሪዎቹ ታጣቂዎቹ በተመረጡ ሰዎች ላይ ጉዳት እያደረሱ ነው፣ የሚመለከተውም አካል ይድረስልን ብለዋል። ከሰሞኑን የቦሮ ዲሞክራቲክ ፓርቲ የመከተል ዞን ከቤኒሻንጉል ጉምዝ ክልል ዋና ከተማ ሶሳ በጣም በርቀት በብዙ ርቀት ስለምገኝ በክልል መደራጀት አለብኝ በሚል ለሀገራዊ ምክክር ኮሚሽኑ አጀንዳ ማስገባቱ ይታወቃል። በቡለን ወረዳ አካባቢ ነዋሪዎች በወረዳውም ላይ ሰላም ጠፍቷል፣ የሚመለከተ አካል ምን እያደረገ ነው በሚል ከሰሞኑም ድምጽ እያሰሙ እንደነበርም ይታወቃል። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያሉት ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ኢኮኖሚ ውስጥ በአሁኑ ወቅት እየታየ ያለው እድገት ሳይሆን ሚራክል ተአምር ነው ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ ይህንን ያሉት በሀገሪቱ ብሔራዊ ቴሌቪዥን ኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ በአራት ተከታታይ ክፍል እየተላለፉ በሚገኙ ቃለ መልሳቸው ላይ ነው። ጠቅላይ ሚኒስትሩ ሀሙስ ምሽት በተላለፉ ቃለ መልሳቸው ላይ ስለ ምጣኔ ሀብትና ሰራተኞች የደሞዝ ጥያቄ አንስተው ተናግረዋል። ጠቅላይ ሚኒስትሩ በቅርቡ የህክምና ባለሙያዎች እንዲሁም መምህራን ያነሷቸውን የደሞዝ ጥያቄዎች ለውጅት ሜት ትክክለኛ ናቸው ያሉ ሲሆን ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስተሮች፣ ጠቅላይ ሚኒስተሩ ሁላችንም የደሞዝ ጥያቄ አለን ብለዋል። በሀገሪቱ ያሉ የህክምና ባለሙያዎች የደሞዝና የጥቅማ ጥቅምና የሌሎች ጥያቄዎች በማንሳት የስራ ማቆማር ማመረጋቸው ይታወቃል። ከዚሁም ጋር በተያያዘ በርካታ የህክምና ተቋማት እየሰጠ ያለውን አገልግሎት አሁን ድረስ መስተጓጎል እየገጠመ ይገኛል። ኬንያና ኢትዮጵያ በዳዋ ወንዝ ላይ ድልድይ ሊገነቡ ነው። ኬንያና ኢትዮጵያ በሁለቱ ሀገራት መካከል የሚገኙ ማህበረሰቦችን ለማገናኘት ሁለት ድልድዮች ሊገነቡ እንደሆነ ነው የተነገረው። ሁለቱ ሀገራት በጋራ ባወጡት መግለጫ በዳዋ ወንዝ ረሃሙና ሱፍቱ ውበት በኩል ለአካባቢዎቹ ማህበረሰብ የጤናና ና የትምህርት ና የገቢያ መዳረሻን ለማሳለጥ የሚያግዙ ድልድዮች እንደሚገነቡም አስታውቋል። ዘርፈ ብዙ ጥቅም ይሰጣሉ የተባሉ ድልድዮች ሁለት ሀገራትን በጋራ የሚገነቡ ፒውል ዴሊ ፒውል ዴሊ ዘግቧል።

ኢድሶላት ሶላት ሃይማኖታዊ የስርዓቱ በተጠበቀና በድምቀት ተከብሮ አስመልክቶ በጠበቀ መጠናቀቁን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። አንድ ሺ አራት መቶ አርባ ስድስተኛው በዓል አስመልክቶ ከተሞች በሚገኙ መስጊዶች ያደርጉት የኢድ ሶላት ሃይማኖታዊ ስርዓቱን ጠብቆ በድምቀትና በሰላም ተከብሮ መጠናቀቁን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከኢድ ሶላቱ ጋር ተያይዞ ለተሽከርካሪ ዝግ የነበሩ መንገዶች ተከፍቶ አገልግሎት እየሰጡ መሆኑንም ፖሊስ ጨምሮ ተናግሯል። ወደ ውጭ ዜና እንገባለን። እስራኤል በአረፋ በዓል ዋዜማ ደቡባዊ ብሄሩት በጦር አውሮፕላኖች ደበደበች። የእስራኤል ህዝቦላ በአውሮፕላን ምርት ላይ ያነጣጠረ ነው በማለት በሊባኖስ ዋና ከተማ ብሄሩት ደቡባዊ ዳርቻ ላይ በተደጋጋሚ አየር ድብደባ ፈጽማለች። በኢላልያዲ አረፋ ዋዜማ ሐሙስ ምሽት ላይ ሂዝቦላ በዋና ከተማ ይገኝባቸዋል በተባሉ አካባቢዎች የሚኖሩ ሰዎች በርካታ ህንፃዎችን ለቀው እንዲወጡ ማስጠንቀቂያ መስጠቱን ተከትሎ ጥቃቱን መፈጸሙ ተገልጿል። የእስራኤል መከላከያ ኃይል በኢራን አሸባሪዎች የሚደግፍ በሺዎች የሚቆጠሩ ሰዋል በአውሮፕላኖች ድሮኖችን የሚያመርተው የሂዝቦላ ክፍል ከምድር በታች መለየቱን አስታውቋል። ጥቃቱ የተከሰተው በእስራኤልና በታጣቂው ቡድን መካከል ላለፉት ስድስት ወራት የተኩስ አቁም ተደርሶ እያለ ነው። የሊባኖስ ጠቅላይ ሚኒስትር ድብደባውን በጽኑ አውግሳለውም በለዋል የትራምፕ ውሳኔ እንዳሳሰበው የአፍሪካ ህብረት ኮሚሽን ገለጸ። ኮሚሽኑ ዛሬ በወጣው መግለጫ የአሜሪካ መንግስት አንዳንድ የአፍሪካ ሀገራትን ጨምሮ በተወሰኑ ሀገራት ላይ ጉዞ ማዕቀብ መጣሉን በተመለከተ የተሰማውን ገልጿል። በመግለጫውም ሁሉም ሀገራት ድንበራቸውን የመጠበቅና የዜጎቻቸውን ደህንነት የማስጠበቅ መብት እንዳላቸው እንረዳለን ያለው የአፍሪካ ህብረት፣ ይሁንና አሜሪካ ይህን መብቷን ተግባራዊ ስታደርግ ሚዛናዊ በሆነ በማስረጃ የተደገፈ ና የአፍሪካና የአሜሪካን የረዥም ጊዜ ግንኙነት ከግምት ውስጥ ባስገባ መልኩ መሆን እንደሚገባም አስረድቷል። እንዲህ ያሉት እርምጃዎችን በህዝብ ለህዝብ ግንኙነት፣ በንግድ ትስስር፣ በዲፕሎማሲያዊ ግንኙነት ላይ ተጽዕኖ ሊያሳድር ይችላል በሚል ሀሳብ እንዳደረበትም አስታውቋል። አፍሪካና አሜሪካ በሰላም በብልጽግናና በትብብር ረገድ ተመሳሳይ ፍላጎት እንዳላቸውንም እንዳላቸውም አውስቷል። በመሆኑም የአሜሪካ መንግስት የጉዞ ማዕቀብ በጣለባቸው ሀገራት ላይ የተሻለ ገንቢና የሆነ ግንኙነት እንዲኖረው ውሳኔ መለስ ብሎ እንዲያጤን ጥሪ አቅርቧል። የአሜሪካ መንግስት የጉዞ እገዳ የተጣለባቸው የአፍሪካ ሀገራት ውስጥ ኤርትራ፣ ቻድና፣ ዲሞክራቲክ ኮንጎ፣ ሊቢያ፣ ሶማሊያና ሱዳን መሆናቸውንም መዘገባችን ይታወሳል። በአጭር የተቀጨ ትራምፕና የመስክ ወዳጅነት የአሜሪካን ፖለቲካ ወዴት ይመራው ይሆን? የአለማችን ባለጸጋና ሀያል ፖለቲካ ሰው ፍልሚያ ሲገጥም የሚፈጠረው ምንድን ነው? አሁን አለም እያየው ያለው ይመስላል። ግን ምንም የሚያስደስት ነገር የለውም። ዶናልድ ትራምፕ እና ኢሎን መስክ ሁለት ጥብቅ ወዳጆች አሁን እርስ በርስ እየተንቋቆሩ ነው። አለመግባባታቸው ወደ ክርሪ ቃላት ጦርነት ለመለወጥ ብዙም ጊዜ አልፈጀበትም። ትራምፕ መስክ ከፌዴራል መንግስቱ ጋር ያለውን ስራ ውል ለስፔስ ኤክስ የደም ስር የሆነውን ንግድ ስምምነት ለማቋረጥ አስፈራርቷል። ፖቪዮ አሜሪካ ና እስራኤል ላይ ያነጣጥሯል ባሏቸው የአለም አቀፍ ፍርድ ቤት ዳኞች ላይ ማቀብጣሉ የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የዓለም አቀፍ የወንጀለኞች ፍርድ ቤት አራት ዳኞች ያለአግባብ እስራኤል ና አሜሪካ ላይ በማነጣጠራቸው ማዕቀብ እንደሚጥሉባቸው ማስታወቁ ማዕቀቡ ዓለም አቀፍ ፍርድ ቤት ቤንያሚን ኔታንያሁን ጨምሮ የእስራኤል ከፍተኛ ባለስልጣናት በቁጥጥር ስር እንዲውሉ ላወጣው የእስር ማዘዣ ና አሜሪካ በአፍጋኒስታን ጦር ፈጽሟለች ለተባለ የጦር ወንጀል ምርመራ እንዲደረግ ማዘዙን ተከትሎ የሚጣል ነው። የአለም አቀፍ ፍርድ ቤት ያሉት አራት ዳኞች ሁሉም ሴት ናቸው። የአለም አቀፍ ወንጀለኞች ፍርድ ቤት ዳኞቹ ኡጋንዳ ዊታ ሶሎሚ ባሎንጊ ቦሶ፣ ሉዝ ዴላ አከመር ኢቫንጂ ካራዛ ከፔሩ ቤንዋሪዋዳ አንዴላ ሶፊ አላፒ ጋንሷ፣ እንዲሁም የስሎቫንያ ዜጋ የሆኑት ሆላር ናቸው። ከአይሲሲ በአሜሪካ የተፈጸመውን ውሳኔ በተመለከተ ማዕቀቡን ነጻነት በግልጽ የመጋፈት ሙከራ መሆኑን በ መሆኑንም በመግለጽ በጽኑ እንደሚቃወም በወጣው መግለጫም አስታውቋል።